በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም የተባረከ የሰኔ ወር ቀኑ አስራ አምስት ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ አንድ ቀን በዝች ቀን ከእርሱ ተአምራት የተገለጡ የሶሪያ ሰው የሆነ የቅዱስ ለውንቲዮስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለውንቲዮስ በሐምሌ ወር በ22ተኛ ቀን በሰባትነት በሞተ ጊዜ ከታላቁ መኳንንቶች የአንዱ መኮንን ሚስት መጣች። ለወታደሮቹም ብዙ ገንዘብ ሰጠች። የቅዱስንም ስጋ ወሰደች። በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊትም የሚያበራ መብራት በፊቷ ኖረች። እነሆም ንጉስ ዲኦቅሊያጦስ በመኮነኑ ባሏ ላይ በሆነ የስራ ምክንያት ተቆጣ። በአንቆፅያ ከተማ በወህኒ ቤት አስረው ቅዱስ ለኦንቲዎስም ለስጋው መልካም ለሰራችውም ለመስፍኑ ሚስት መልካም ዋጋዋን ሊከፍላት ሽቶ በዛች ለሊት በወህኒ ቤት ለባሏ ተገለጠለት። በወይኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረስ አምሳል ተገለጠለት። ከዚያም በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉስ ጋር በማዕድ ትቀመጣለህና ከዚያም ወደ ቤት በሰላም ትሄዳለህና የታሰረውን መስፍን ይህንን ጎልማሳ ፈረሰኛ ስላየው በላዩም ስለወጣው ብርሃን የወይኑ ቤቱም ደጅ እንደተዘጋ እንደተዘጋና እንደተቆለፈ ወደ እርሱ ስለመግባቱ ደግሞ የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለመታየቱ በዚያ ሁሉ ስራ ያደንቅ ነበረ። ከዚያ በኋላ ቅዱስ ለውንትዮስ በዛች ሰዓት ወደ ንጉስ ሄደ። በምኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሱም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወይኒ ቤት አውጣው፣ አክብረውም። በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሱም ከግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜ ንጉስ ወደ ወህኒ ቤት ልኮ መስፍኑን አወጣው። ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕድ አስቀመጠው። ፈረሰኛውም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገርም መስፍኑም አደነቀ። ንጉሱ የሳሪ ስራ የሰራይ ስራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ስራይን አላውቅም። ከእህልህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሱም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገር ሊናገረው አልደረፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ጠራ ቢሎስም እስኪደርስ እያነጋገረው ያጽናናው ነበር። ከዚያ በኋላ ተሰወረው። ወደ ቤቱን በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱንም የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወይን ቤቱም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውንትዮስ እንደሆነ አውቃ ብታየው ታውቀዋለህን? አለችው። አዎ አላት። ከዚያም የቅዱስ ለውንትዮስም ስዕል ወዳለበት ቦታ አስገባችው። አይቶም የተገለጠልኝ በእውነት ይሄ ነው አለ ሁለተኛም የቅዱስ ለወንቲዮስ ስጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንዳለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራቱ ያዳነውም እርሱ እንደሆነ ተረዳ። መስኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለወንቲዮስን ገድል ነገረችው። መስፍኑም ይህንን መልካም ስራ ስለሰራች ሚስቱን አመሰገናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳኑ ላይ አድሮ ድንቅ ስለሚሰራ አመሰገነው መሰገነው መብራትና ማጥንም እንዳይለየው ሚስቱን አዘዘ። ከሀዲው ዲዮቅላጦስን ጌታችን እስካ ጠፋው ድረስ እንዲሁ የምትሰራ ሆነች። ከዚያ በኋላ መልካም ቤተ ክርስቲያን አንጸው ስጋውን በውስጡ አኖሩ። በዛች ዕለትም አከበሯት። ከስጋውን ብዙዎች ድንቆችና ተአምራትም ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት እስራኤል የተባለ የያዕቆብ ልጅ የጻድቁ ዮሴፍ እና የሚስቱ የአሲኔት የእረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች እለትም ከላይኛው ግብፅ ከጣሃ አውራጃ የሆነ የባልንጀራሞቹ ሰማእታት መታሰቢያቸው ነው። የሰማእት ቆዝሞስም የእረፍቱ መታሰቢያ ነው። በረከታቸው ትድረሰን ለዘላለሙ አሚን። በዝች ቀን የመስታገድል የሰማዕቱ ቢፎምን የእረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያን የመጀመሪያዊቱ ቤተ ክርስቲያን ቅዳሴ ነው። የእስክንድሪያ ከተማ ሰማዕታትና የልቀ ጳጳሳት ቶማስም መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሚን።